ሚካኤል ገብረጊዮርጊስ እባላለሁ። የሁለተኛ ዓመት የሜካኒካል ኢንጂነሪንግ ተማሪ ነኝ። ኦርካም ዲቫይስ ብሩህ የሚባል አይነስውራንን አሲስት የሚያደርግ ቴክኖሎጂ ዴቨሎፕ አድርጊያለሁ። ይሄ ፕሮጀክት ሲጀምር ሜንሊ ያየነው ታርጌታችን እዚህ ሀገር ውስጥ ወደ አምስት ነጥብ አራት ሚሊዮን አካባቢ የሚሆኑ ሎ ቪዥን እና ፉሊ ማየት የተሳናቸው አይነ ስውራን አሉ እና ፕሪንት የተደረጉ ዶክመንቶችን ለማንበብ በጣም ይቸገራሉ እና ደግሞ እዚህ ሀገር ደግሞ በብዛት ለአይነ ስውራን ተብሎ በብሪል የተጻፈ ዶኪመንቶች የሉም ጽሁፎች የሉም እና ሊሚት እናደርጋቸዋለን። ይሄን አክሰስ ስለማያገኙ መረጃዎችን ለማግኘት ይከብዳቸዋል። ቀን ከቀን ውሏቸው፣ አክቲቪቲያቸው ላይ አካባቢያቸውን ናቪጌት ማድረግ መንቀሳቀስ፣ ከቦታ ወደ ቦታ እንደፈለጉት መንቀሳቀስ ኢንዲፐንደንትሊ ናቪጌት ለማድረግ ሊሚቴሽን ይሆንባቸዋል ማለት ነው። ሶ ይሄንን ሶልቭ ለማድረግ ነው ይሄንን ሲስተም በቀላሉ መነጽር ጋር የሚገጠም አድርገን። ለማውጣትም ለማስገባት የሚቀል አርገን ለመስራት ነው የሞከርነው። ዲቫይሷች ችላት ለጊዜው ፕሮቶታይፕ ሳምፕል ስለሆነ ተለቅ ያለ ነው፣ ግን ፈርዘር ወደፊት ደግሞ አነስባለች መልኩ ብዙ ክብደት በሌለው መልኩ አድርገን ለመስራት እያሰብን ነው። ዲቫይሱ በራሱ ዚች ጋር መግጠሚያ እንትናለችው ካስገባን በኋላ መነጸሩን አርጎድ መጠቀም ነው ማለት ነው። ሶ ፓወር ብናደርገው ኢሜጅ አሁን ለምሳሌ ጽሁፍ ካለ ቺን ተች ሴንሰር አለችው። ቺን ሲነካት ካፕቸር ያደርግና ፕሮሰስ አድርጎ ከዛ በኋላ የተጻፈውን ጽሁፍ ያነብለታል። እዚች ጋር የሚታይ ከሆነ ካሜራ አለው። የተጠቀምናቸው ኮምፖነንቶች ብሉቱዝ ተጠቅመው ከስልክ ጋር ኮኔክት ያደርግና ፕሮሰስ የሚያደርገውን ዳታ እንዳለ ስልክ ላይ አርቲፊሻል ኢንቴሊጀንሱ ሌሎቹንም ፕሮሰሶች ስልክ ላይ ፕሮሰስ ካደረገ በኋላ መልሶ ደግሞ ወደ መነጸሩ ይልክለታል ማለት ነው። ከዛ እዚች ጋር የሚመጣው መረጃ ደግሞ ወደ ድምፅ ቀይሮ ደግሞ መስማት በሚችሉበት መንገድ አድርጎ በድምፅ ያወጣላቸዋል። አሁን ላይ በጣም ሊዲንግ የሚባሉት እንደዚህ ቴክኖሎጂ ላይ የእስራኤል ካምፓኒ ነው፣ ኦርካም ይባላል። የእነሱ ዲቫይሶች በጣም ኤክስፔንሲቭ ናቸው። አሁን ካለው ዋጋ አንፃር ዶላር አራት ሺህ ዶላር አካባቢ ነው አንዷ ዲቫይስ ማለት ነው። ለእኛ ሀገር ደግሞ ብናመጣው ደግሞ አክሰሰብ ላይ ተደራሽ አይሆንም። ያንን ጋፕ አይተን ነው ሶልቭ ለማድረግ የሞከር እኛ በራሳችን የሰራኑ ከሆነ እንደፈለግነ ኢምፕሊመንት ማድረግ እንችላለን። ለምሳሌ ቋንቋ ላይ ለምሳሌ የእነሱ ሲስተሞች እንግሊዘኛና የተወሰኑ ቋንቋዎች ናቸው ለእኛ ለአማርኛ ተብሎ ኦፕቲማይዝ ተደረጋለም ኦር ሌሎችም ቋንቋዎች ብንል ኦሮምኛ፣ አፋርኛም ትግርኛም ብንል እነዚህን ቋንቋዎች ኦፕቲማይዝ ያደረገ አይደለም። እኛ በራሳችን የሰራኑ ሲስተም እስከሆነ ድረስ ቋንቋዎችን ኢምፕሊመንት ማድረግ እንችላለን። እዚሁ መስራታችን እነዚህ እነዚህ ሲስተሞች ኢምፕሊመንት እንድናደረግ ይረዳናል ማለት ነው።